የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከውጭ በዝርዝር ወደምንመለከተው ርዕሰ ጉዳያችን ተሸጋግረናል። የኢራንና እስራኤል ግጭት አንዱ በሌላው ላይ በሚወስደው የአጸፋ እርምጃ እየተባባሰ ነው። ቴህራን በሰነዘረችው የሚሳኤል ጥቃት በደቡባዊ እስራኤል የሚገኝ ሆስፒታል ላይ ጉዳት ደርሶ 60 በላይ ሰዎች ህይወታቸው አልፏል። በምላሹ እስራኤል ከኢራን የሁለት የኒክለር መሰረተ ልማቶች ላይ ሚሳኤልና ድሮን ጥቃት ፈጽማለች። በኢራን በጥልቋሻ የተገነባውን የኒኩለር መሰረተ ልማት ለመምታት አሜሪካ የታጠቀችውን 14 ሺ ኪሎ ግራም የሚመዝን ቦምብ እንድትሰጣት እስራኤል ጠይቃለች። ጸጋይ ንጉስ ያዘጋጀውን አሸብር ካሳሁን ያቀርበዋል። እስራኤል ና ኢራን በሚሳይልና ድሮን ባደረጉት የተኩስ ልውውጥ በሰባት ቀናት ውስጥ ከሁለቱም ሀገራት በርካታ ተቋማት ወድመዋል። ከስምንት ቀን በፊት ዓለም አቀፉ አቶሚክ ኤነርጂ ተቆጣጣሪ ተቋም በኢራን ያደረገውን ምልከታ አስመልክቶ ሪፖርት ባወጣ ቅጽበት በሚሳይልና የጦር አውሮፕላኖች ቴራንን ና የኒውክሊየር መሰረተ ልማት ያለባቸውን ቦታዎች የደበደበችው እስራኤል እርሷን ባጸፋው በኢራን በደረሰባት የሚሳኤልና ድሮን ጥቃት በርካታ ተቋሞቿ እንዲወድሙባት ምክንያት ሆኗል። ሁለቱ ሀገራት ታሪካዊ ጠላትነታቸው አራት አስርት ዓመታትን የተሻገረ ሲሆን በመካከለኛው ምስራቅ ከፍተኛ ውጥረት እንዲፈጠርም ምክንያት ናቸው። ኢራን ራሷ በሰራቻቸው ሚሳይሎች ና ሰው አልባ ድሮኖች እንዲሁም እስራኤል በራሷ ና በአሜሪካ በተሰሩ የተራቀቁ መሳሪያዎች ነው እስካሁን ተኩሱ እየተለዋወጡ ያሉት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ በዚህ ግጭት ውስጥ ትግባ አትግባ የሚለው ላይ እስካሁን አልወሰንኩም ቢሉም የአሜሪካ ግዙፍ የጦር መርከቦች ግን ከደቡብ የቻይና ባህር በር ወደ መካከለኛው ምስራቅ በማቅናት ላይ ናቸው። በአውሮፓ ና በመካከለኛው ምስራቅ ትልቅ የጦር ሰፈር ያላት አሜሪካ በከፍተኛ ዝግጅት ላይ መገኘቷ ኢራንን ይበልጡን እስራኤል ላይ ሚሳይሎቹን እንድታዘንብ አድርጓታል ይለናል የቢቢሲ ዘገባ። እስራኤልም ብትሆን የኢራንን የአየር ክልል መቆጣጠሯን ገልጻ በርካታ ስትራቴጂክ የሚባሉ መሰረተ ልማቶችን በማውደም ላይ ትገኛለች። የኢራኑ ሁለንተናዊ መሪ አያቶላህ ሊያሚኔ አሜሪካ በዚህ ጦርነት ጣልቃ ከገባች የማትወጣው ውድቀት ውስጥ እንደምትገኝ አስጠንቅቀዋል። የኦርሙዝ ሰርጥ አካባቢን ጨምሮ በኢራቅና ና በመካከለኛው ምስራቅ ስትራቴጂክ ቦታዎች በርካታ የጦር ሰፈር የገነባቸው አሜሪካ በምላሹ ከኢራን የበቀል ምላሽ እንደሚጠበቅ ብቃት ሀሚኒ ዝተዋል ሀሚኒ ይቀጥላሉ። ከመሬት በታች መቶ ሜትር የሚገመተውን ሚስጥራ የኒኩለር ማብለያ ለማውደም 14 ሺ ኪሎ ግራም የሚመዝን ቦምብ የታጠቀችው አሜሪካ በመሆኗ ይህ መሳሪያ እስራኤል እጅ ከገባም ቢሆን አሜሪካ በጦርነቱ እንደተሳተፈች ይቆጠራልና አሜሪካ ላይ በቀላችን የከፋ ይሆናል ብለዋል የኢራኑ ሁለንተናዊ መሪ። ይህን ሁሉ ዘግብና ንትርክን ይዞ የቀጠለው የሁለቱ ሀገራት አውዳሚ ግጭት ዛሬም ሲቀጥል፣ ኢራን በደቡባዊ እስራኤል ቤርሸባ የሚገኘው ሶሮካ ሆስፒታል ላይ ሚሳኤል ሰንዝራለች። በዚህ ሆስፒታል ውስጥ በሚሳኤል ጥቃቱ ከ ከ60 በላይ እስራኤላውያን ሲቪሎች ጉዳት አስተናግደዋል። እስራኤል በምላሹ አራክ በተሰኘው የኒውክሌር ማዘዣ ከባድ የውሃ አራክተር ላይ ድብደባ መፈጸሟን አስታውቃለች። እስራኤል ከአራክ የኒውክሌር መሰረተ ልማት በተጨማሪ በናታንዝ ላይ ከፍተኛ የሚባል ድብደባ መፈጸሟን ነው በመከላከያ መስሪያ ቤቷ በኩል ይፋ ያደረገችው። ሲኤንኤን ይዞት በወጣው መረጃ ሁለቱ ሀገራት የሚያደርጉት የሚሳኤልና ድሮን ጥቃት ምክንያት በርካታ መሰረተ ልማቶቹ ደሙ እንጂ እስራኤል ኢላማ ያደረገችበት ዋነኛው የዩራኒየም ማብሊያውና ከመሬት በታች በጥልቅ ዋሻ ውስጥ የተገነባው ድብቁን የራ የኢራን ኒኩሊየር መሰረተ ልማት ባሏት የጦር መሳሪያዎች ማውደም አልቻለችም። በተራራና ጥልቅ ዋሻ መካከል ላይ ምንም አይነት ጥቃት እንዳያገኘው ተደርጎ የተገነባው ፎርዶ የተሰኘው የኒኩሊየር መሰረተ ልማት የወድም ዘንድ እስራኤል አሜሪካ ብቸኛውንና ና ግዙፉን ቦምብ እንታስታጥቃት ጠይቃለች። ይህ ቦምብ 14 ሺ ኪሎ ግራም የሚጠጋ ክብደት ሲኖረው ቤቱ ስፒሊትሲዝ በተሰኘ ቦምብ ጣይ አውሮፕላን ብቻ ነው ተልኮ መፈጸም የሚቻለው። ይህ ቦምብ ከ50 እስከ 60 ሜትር ጥልቀት ያላቸው አላቶችና የኮንክሪት ግንቦችን ዶጋመድ የማድረግ አቅም ያለው ነው። በአንጻሩ የኢራን ኒኩሊየር መሰረተ ልማት ደግሞ ከመሬትና ከተራራ ንብርብር አለቶች ከ8 እስከ 9 ሜትር ጥልቀት ውስጥ የተሰራ ነው። እስራኤል እየጠየቀች ያለው ይህ የጦር መሳሪያ በአሜሪካ መልካም ፍቃድ ቴል አቪቭ እጅ ውስጥ ከገባ 60 በመቶ የዩራኒየም ውህድ ያላትን ሀገር ኒውክለር አልባ ሊያደርጋት ይችላል። በርካታ ሀገራት ግን አሜሪካ ይህን አውዳሚ ቦምብ ለእስራኤል መስጠት እንደሌለባትና ይልቁንም ነገሩን በድርድር መቋጨት እንደሚገባ በመጠየቅ ላይ ናቸው። የሁለቱ ሀገራት አውዳሚና አስፈሪ ግጭት ህዝቦቻቸውን ለእንግልትና ስጋት ከመዳረጉ ባሻገር በአለም ንግድና ኢንቨስትመንት ት ብሎም የሰላም አየር ላይ ጥላውን እያጠላ ይገኛል። የሪፐብሊካኑ መንግስት አካሄድ የአሜሪካን ስደተኞች አያያዝን ወደ አዲስና ወዛጋቢ ምዕራፍ ሊያሸጋግር እንደሚችል የሚነገር ሲሆን ይህም የሀገሪቱን እሴቶች ህጋዊ ሥርዓትና አለም አቀፋዊ አቋም የሚፈታተን ነው እየተባለም ይገኛል። የትራምፕ አስተዳደር የጉዞ እገዳዎችን በከፍተኛ ሁኔታ የማስፋፋት ውሳኔ ብሔራዊ ደህንነትን ከማረጋገጥ አንጻር ቢቀርብም አለም አቀፋዊ ግንኙነቶችን፣ ሰብአዊ መብቶችንና የአሜሪካን ምጣኔ ሀብት ላይ ሊያስከትል የሚችለው ሰፊና ውስብስብ ተጽዕኖ ከግምት ውስጥ ማስገባት እንደሚያስፈልግ ተንታኞች ያነሳሉ። የዚህ ፖሊሲ መዘዞች ከደህንነት ጉዳዮችን በላይ ሊሆኑ የሚችሉ ሲሆን በአሜሪካና በዓለም አቀፉ ማህበረሰብ መካከል ያለውን ግንኙነት እንደገና ሊቀርጽ ይችላል ሲሉም ስጋታቸውን ባለሙያዎች እየገለጹ ይገኛሉ። ይህ ርዕሰ ጉዳይ በዛሬው የዓለም አቀፍ ትንታኔ ዘገባችን በስፋት ተመልክተነዋል። ዘላለም ዳዊት የውጭ አሸባሪዎችንና ሌሎች የብሔራዊ ደህንነት ስጋ ጥቃቶችን ለመከላከል የ12 ሀገራት ዜጎች ወደ ሀገራቸውን እንዳይገቡ የከለከሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ የተጨማሪ 36 ሀገራት ዜጎች ምድሪ አሜሪካን እንዳይረግጡ የሚያደርግ ክልከላ ለማሳለፍ በዝግጅት ላይ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ስደተኞችን የማሰርና የማባረር እርምጃም በሀገር አቀፍ ደረጃም በሰፊው እንዲቀጥል አዘዋል የተባሉት ፕሬዝዳንቱም ቀደም ሲል ከተቀሰቀሱ ተቃውሞችና ከፖሊሲዎቻቸው ጋር በተያያዘ የቀጠሉትን የህግ ውዝግቦች ተከትሎ የመጣ ነው። ሮይተርስ የአሜሪካን የብሪታንያ የውጭ ጉዳይ ሚኒስተር የውስጥ አዋቂዎች መረጃን መሰረት በማድረግ በሰራው ሰፊ ዘገባ እንዳትተው እገዳው የተቀመጡለት ቅድመ ሁኔታዎች አሉ። ትራምፕ ትሩስ ሶሻል በተሰኘ የግል የማህበራዊ ትስር ገጻቸው ላይ ባደረጉት ገለጻ የፌዴራል መንግስቱ ድርጅቶች አቅማቸው እስከፈቀደ ድረስ መውሰድ ያለባቸውን እርምጃ ሁሉ እንዲወስዱና በአሜሪካ ታሪክ ግዙፍ የተባለውን የጅምላ ማጋዝ እንዲያከናውኑ ጥሪ አቅርበዋል። ከሰኔ ስድስት ጀምሮ በሰነድ አልባ ስደተኞች ላይ በሚወሰዱ እርምጃዎች ምክንያት ከፍተኛ ተቃውሞዎች ከተነሱባቸው በርካታ ከተ ከተሞች መካከል በግንባር ቀደምትነት የሚጠቀሱት ሎስ አንጀለስ፣ ቺካጎና ኒውዮርክ በተለየ መልኩ የዚህ እቅድ ግንባር ቀደም ኢላማዎች መሆናቸውንም ጠቅሰዋል። ፕሬዚዳንቱ ሁሉም ግዛቶች ህገወጥ ስደተኞችን ለማባረር አቅማቸውን አሟጠው እንዲሰሩም የአሜሪካን የሀገር ውስጥ ሰላም የሚያናጋም የየትኛውም ሀገር ዜጋ ምድሪቱን እንዳይረግጥ የሚሰሩ ተቋማትን ባበረታቱበት ጽሁፋቸውም አሁን ሜዳውም ፈረሱም የናንተ ነው ሲሉ ጽፈዋል። ይህ አዲስ ትዕዛዝ ከመውጣቱም ከአንድ ቀን በፊት የትራምፕ አስተዳደር የኢሚግሬሽን ባለስልጣናት በእርሻ ቦታ ቦታዎች በሆቴሎች በሬስቶራንቶችና በስጋ ማሸጊያ ፋብሪካዎች ላይ የሚወሰደው እርምጃ እንዲቆም መመሪያ መስጠቱን የሮይተርስ ዘገባ ይጠቁማል። አሜሪካ በስደተኞች ላይ የያዘችው ጠንካራ አቋም ፕሬዚዳንት ትራምፕ በሁለተኛው የስልጣን ዘመናቸው ሀገሪቱን የሚመሩበትን በትረ መንግስት በያዙበት በመጀመሪያዎቹ ቀናት የጀመሩት ሰፊ የስደተኞች ጉዳይ ዘመቻ አካል ነው። ይህም ትራምፕ በ2024ቱም የአሜሪካ ምርጫ ወቅት በአሜሪካ ታሪክ ከፍተኛ ቁጥር ያላቸው ወንጀለኞችን ለማባረር የገቡትን ቃል በተግባር ያሳይ ሆኗል። በምር ምርጫ ዋዜማ በተደረጉ የህዝብ አስተያየት መስጫዎች ይህ ፖሊሲ ሰፊ ድጋፍ እንደነበረው ቢገለጽም እጅና እግራቸው በካቴና የተቀየደ ህጋዊ መኖሪያ ያላቸው ስደተኞች ጭምር ወንጀለኞች ተብለው ሲፈረጁ የበርካቶችን ህይወት እንደሚያናጋ ከታወቀ በኋላ ግን ተቃውሞዎች ተበራክተዋል በውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ የተፈረመው ኢንተርናል ዲፕሎማቲክ ኬብል ወይም የሀገር ውስጥ ዲፕሎማሲያዊ መስመር የተሰኘው ሰነድ እገዳ እንደሚጣልባቸው ስለተዘረዘሩት ሀገራት ዜጎች ሲያትት የአገሪቱ ሰላም የስጋት ምንጭ ሲል የዘረዘራቸው ሲሆን የማስተካከያ እርምጃ እንዲወሰድም ጠይቋል። በሰነዱ እንደተብራራው የአሜሪካ የውጭ ጉዳይ ሚኒስቴር እገዳ የሚጣልባቸውን ሰላስድስት ሀገራትን ለይቷል። ሀገራቱ በስልሳ ቀናት ውስጥ የተቀመጡትን መመዘኛዎችና መስፈርቶችን የማያሟሉ ከሆነ ሙሉ በሙሉ አሊያም በከፊል አሜሪካን እንዳይረግጡም እገዳ ሊጣልባቸው ይችላል ብሏል። ከተጠቀሱት ሀገራት አንዳንዶቹም ተገቢ ትብብር የሚያደርግ መንግስት አለመኖሩም፣ ተአማንነት ያላቸውም የማንነት መለያ ሰነዶች አለመቅረባቸውና የፓስፖርት አሰጣጥ ደህንነት አጠያያቂነት መሆኑ የዋሽንግተን የውጭ ውጭ ጉዳይ ሚኒስትር እንደ ስጋት ያስቀምጣቸው ጉዳዮች ናቸው። አንዳንድ ሀገራት ዜጎቻቸውን ከአሜሪካ እንዲያስወጡም ትዕዛዝ ቢሰጣቸውም መተባበር ባለመቻላቸውም ችግር ፈጥሯል ስትል የምትወቅሰው አሜሪካ፣ ሌሎች ደግሞ ዜጎቻቸው የተሰጣቸው የአሜሪካ ቪዛ ጊዜ ያለፈባቸው እንደሆኑ ትጠቅሳለች። የእነዚህ ሀገራት ዜጎች በአሸባሪነት በጸረ ሴማዊና በጸረ አሜሪካዊ እንቅስቃሴዎች ውስጥ ያላቸው ተሳትፎ የዋሽንግተን ባለስልጣናት ስጋቶች ቢሆኑም ችግሩ በሰነዱ የተዘረዘሩትን ሀገራት ዜጎች ሁሉ እንደማይመለከታቸው ተገ ገልጿል። አንድ ስማቸውን ያልገለጹም የአሜሪካ የውጭ ጉዳይ ሚኒስተር ከፍተኛ ባለስልጣን ለሮይተርስ እንደተናገሩት የአሜሪካ ዜጎችን ደህንነት ለማረጋገጥና የውጭ ሀገራት ዜጎች ህጋዊ አካሄዶች እንዲከተሉ ፖሊሲዎችን እየገመገሙ መሆናቸውን ገልጸዋል። ሚኒስቴር መስሪያ ቤታቸውም በቪዛ ሂደታቸው አማካኝነት ብሔራዊ ጥቅማቸውንና የህዝብ ደህንነትን በከፍተኛ ደረጃ በመጠበቅ አሜሪካንና ዜጎቿን ለመጠበቅ ቁርጠኛ መሆኑን አስታውቀዋል። በቀጣዮቹ ስልሳ ቀናት ውስጥ አሜሪካ ከላይ እንደ ስጋት ያስቀመጠቻቸውን ጉዳዮች የምትመለከት ከሆነ ሀገራችንን ኢትዮጵያን ጨምሮ የ36 ሀገራት ዜጎች ላይ በሙሉ ወይም በከፊል እገዳ ለመጣል እንደማታ መነታ ነው የገለጸችው። በዚህ የትራምፕ መንግስት ውሳኔ ኢላማ ይደረጋሉ ከተባሉ ሀገራት ውስጥ 26ቱ የአፍሪካ ሀገራት መሆናቸው የሰውየው ወደ ስልጣን መምጣት ዋሽንግተን በአፍሪካ ላይ ያላትን እይታ ሙሉ በሙሉ ይቀይረዋል ተብሎ የተነበየው አሁን በገሃድ አድርጎታል ይላሉ ታዛቢዎች። ይህ አጠቃላይ የጉዞ እገዳ እርምጃ የትራምፕን አሜሪካ ፈርስት ወይም አሜሪካ ትቅደም ፍልስፍና በግልጽ የሚያንጸባርቅ ነው። የነጩ ቤተ መንግስት ብሔራዊ ደህንነት ነትን የመጠበቅ አስፈላጊነት አጽንኦት ቢሰጠውም ይህ ፖሊሲ በርካታ የውስጥና የውጭ ተግዳሮቶችን ሊያስከትል እንደሚችልም ተገምቷል። በዋናነት የአዳዲስ ሀገራት ዜጎች በእገዳው ዝርዝር ውስጥ መካተታቸው ከሀገራቱ ጋር ያላትን ዲፕሎማሲያዊ ግንኙነት በእጅጉ ሊያበላሽ እንደሚችል ይነገራል። በዝርዝሩ ውስጥ ያሉ በርካታ ሀገራት ቁልፍ አጋሮቿና ዋሽንግተን ከነሱ ጋር ጠንካራ የንግድ ግንኙነት ያላቸው ናቸው። እንዲህ ያለው የጅምላ ፍርጃ ከትራምፕ መምጣት ወዲህ ገጽታዋ እየተበላሸባት ያለችውን ሀገር ትተው ሌሎች አጋር ሀገራትን እንዲሹም በር የሚከፍት በዓለም አቀፍ ጉዳዮች ያላትን ተጽዕኖ የመፍጠር አቅሟን ሊያዳክም ይችላል ሲሉም ተንታኞች ያነሳሉ። የጉዞ እገዳው በዜጎች ላይ ሰብአዊ ቀውሶችን የሚያስከትል ቤተሰብን ከቤተሰብ የሚነጣጥል ተማሪዎች ትምህርታቸውን ለመቀጠል ፈተና እንዲገጥማቸው የሚያደርግና ዓለም አቀፍ ንግዶችን የሚያስተጓጉል የቱሪዝምና የንግድ ጉዞዎችን የሚገታ አደገኛ እርምጃ እንደሚሆንም ስጋታቸውን ይገልጻሉ። በተለይም ለሕክምና ወደ አገሪቱ መጓዝ ለሚፈልጉ ሰዎች በር የሚዘጋ ውሳኔ ነውም ተብሏል። የጉዞ እገዳዎቹም በአሜሪካ ምጣኔ ሀብት ላይ ወይም አሉታዊ ተጽዕኖ ሊያመጡ እንደሚችሉ የሚያነሱ ተንታኞች፣ የአሜሪካ ዩኒቨርሲቲዎች ዓለም አቀፍ ተማሪዎችንና ተመራማሪዎችን የማጣት አደጋ ተደቅኖባቸዋል። ይህም ለገቢ መቀነስ፣ ለምርምርና ለፈጠራ አቅም መዳከም መንስኤ ሊሆን እንደሚችል ይገልጻሉ። ዋሽንግተን በውጭ ሀገራት ላይ የያዘችው አቋም አሜሪካ ትቅደም የሚለውን የትራምፕ ፖሊሲ እውን ለማድረግ አንዱ መንገድ እንደሆነ ቢታምንም ዳሩ ግን ለሌሎች ሀገራትና ዜጎች በሯን በነሐስ ሰንሰለቶች ማጠሯ ለምጣኔ ሀብቷና አጠቃላይ ዓለም አቀፍ ተጽዕኖዋ አሉታዊ ገጽታ እንደሚኖረው ነጩ ቤተ መንግስት አላስተዋለም በሚለው በርካታዎች ይስማማሉ። ትራምፕ ለመጀመሪያ ጊዜም በበርካታ ሀገራት ዜጎች ላይ እገዳዎችን ሲጥሉ ከሀገሪቱ የህግ አካላት የተነሱባቸው ፈተናዎችና ከፍተኛ ተቃውሞች የገጠሟቸው ሲሆን የሰሞኑ አዲስና ሰፊ እገዳም እንዲሁ ተመሳሳይ ወይም ከዚያ የከፋ ተቃውሞ ሊገጥመው ይችላል የተባለ ነው። የሰብአዊ መብት ተሟጋቾችና ህዝባዊ የሀሳብ ነጻነት ተቋማት ይህንን እርምጃ በህግ ለመቃወም መዘጋጀታቸውም እየተነገረ ነው። የጉዞ እገዳዎች አሸባሪነትን በመከላከል ረገድ ምን ያህል ውጤት ማ ናቸው የሚለው ጥያቄ አሁንም አከራካሪ ሲሆን ተቺዎቻቸው እንዲህ ያሉት እገዳዎች የጸረ ሽብር ጥረቶችን ከማጠናከር ይልቅ ጥላቻንና የመከፋፈል ስሜቶችን ሊያባብሱ ይችላሉ ይላሉ። የሽብር ጥቃቶችን ለመከላከል ከእገዳ ይልቅ የመረጃ ልውውጥን ማጠናከርና ዓለም አቀፍ ትብብርን ማሳደግ የበለጠ ውጤታማ ያደርጋል የሚሉ ድምጾችም በርካታ ናቸው። ከአውሮፓውያኑ ሰኔ ስድስት ጀምሮ ሎስ አንጀለስ ቺካጎና ኒውዮርክን ጨምሮ በበርካታ ከተሞች በሰነድ አልባ ስደተኞች ላይ በተወሰዱ የእስራትና የማባረር እርምጃዎች ምክንያት መጠነሰፊ ሰልፍ ተቃውሞዎች ተቀስቅሰዋል ትራምፕ ለተቃውሞቹ በተለይም ሰልፎችን ለማስቆም ወታደራዊ ኃይልን በማሰማራታቸው ህጋዊ ፈተናዎችና ትችቶች ደርሰውባቸዋል በፈረንጆቹ ሰኔ 14 2025 ኖ ኪንግስ ወይም ነገስታት የሉም በተሰኘ ንቅናቄ ከሎስ አንጀለስ እስከ ኒውዮርክ ባሉ ከተሞች ሰልፎች ተካሂደዋል ይህም የትራምፕ መንግስት በንጉሳዊ ስርዓትና በአምባገነን አገዛዝ ተከስቷል በሚል ትችት የተነሳ ነው እነዚህ ሰልፎች በዋሽንግተን ዲሲ የአሜሪካ ጦር 250 ዓመት የምስረታ በዓልን ለማክበር ከተካሄደው ወታደራዊ ሰልፍ ጋር ጋር የተገናኙ ነበሩ። ይህም በፕሬዝዳንቱም 79ኛ ዓመት የልደት ቀን ላይ ነበር። የሶልት ሌክ ሲቲ ዩታ የተካሄደውን የኖኪንግስ ሰልፍ ለማስቆም ፖሊስ በተኮሰው ጥይት የአንድ ሰው ህይወት አልፏልም ተብሏል። የሪፐብሊካን መንግስት አካሄድ የአሜሪካን የስደተኞች አያያዝን ወደ አዲስና አወዛጋቢ ምዕራፍ ሊያሻገር እንደሚችል የሚነገር ሲሆን፣ ይህም የሀገሪቱን እሴቶች፣ ህጋዊ ስርዓትና ዓለም አቀፋዊ አቋም የሚፈታተን ነው ተብሏል። የትራምፕ መንግስት የጉዞ እገዳዎችን በተጨማሪ አዳዲስ ሀገራት ላይ የማስፋፋት ውሳኔ ራዊ ደህንነትን ከማረጋገጥ አንጻር ቢቀርብም ሊያስከትል የሚችለውን ሰፊና ውስብስብ ተጽዕኖ ግምት ውስጥ ማስገባት ያስፈልጋል የሚሉ ሀሳቦችም ከየአቅጣጫው የተሰነዘሩ ነው። የፖሊሲው መዘዞች ከደህንነት ጉዳዮች በላይ ሊሆኑ የሚችሉ ሲሆን፣ በአሜሪካና በዓለም አቀፉ ማህበረሰብ መካከል ያለውን ግንኙነት እንደገና ሊቀርጽ ይችላልም እየተባለ ነው። ለዚህ ሁሉ ግን አዛውንቱ መሪ ዶናልድ ትራምፕ ጆሮ ያላቸውም አይመስልም።